ለሴት አለባበስ ቀሚስ ይመረጣል። ገለጥ ሳረጉት ልብ ያስደነግጣል አሉ መርጌታ ስንሻ። እንዲሁ የመደቤትን ጨዋታማ አክሮባት እኮ ነው የሚያሰራ። ወ አስጨናቂ፣ አስጨናቂ እኮ ነው፣ ያቺ ነገረኛ የመጣችለት። ግን ዛሬ አቦ፣ ግንቻት እዚህ ደም እንፋሰሳለን። አዊን፣ አዊ አይፋረዱኝ፣ እኔ ዛሬ አለቃት

ከዕለታት አንድ ቀን ማልያ ተነስቼ ከደጃፍ ቁጭ ብዬ አንዲት የህና ቆንጆ እንስራዋን ይዛ ስትሄድ ውሃ መቅጃ ልቢ ወዴ ቀባት የነካኝን እንጃ። ያደረገችው ጫማ የለበሰችው ልብስ የእውነት ለመናገር የኔን ባስተያየው ታያየው ካጠገቧ ማይደርስ። መለስ አልኩኝና ሰዎችም ብጠይቅ ባሌላትም አሉኝ ባሌላትም ሲሉኝ ሄርኩና ከቤቷ ብጠይቃት ጊዜ ፈገግ አለፊቷ። ተሬና አኖርኩኝ ተዝናና ሆኝና ከመሪው ቁጭ አልኩኝ ደገፍ አልኩኝና ሳይ ይህ ነው ያች ዘሮ መታ ከማጀቷ ገብታ እንቁላል ዘይቷን አብራ ትሰራና እራት እንብላለች ቀኑ ሳይመሽ ገና እኔም እንግዲያ ነኝ። መልሱ ቢሸግረኝ ጠግቢያለሁ አልኳት፣ ልበላ እያማረኝ። የኔን መልስ ስታ ይዛ ከተፋለች ምግቧን አዘጋጅታ፣ እንቁላል መረቄን ስጋ ያንበለች። ከዛ ቁጭ እንዲያልኩኝ ትዛ ልጆች ወዲያ አሰብኩና ዝም ብዬ ቁጭ አልኩኝ። እስከምንተኛ ነው እኔ የቸኮልኩኝ? የሸገረ ደግሞ እግር ሸካራ ነው። ቲሽ ልጠብ ያለች እንዲሁ እንዲህ ላደርገው ነው የፈራሁት ነገር። ውሃዋና ሙቃ ልጠብህ አለችኝ። ጫማ አድርጌ ነበር ለመልስም አመቸኝ። ጫማ ያደረግኩት ታጥቤ ነው አልኩኝ።

አረ፣ ይመች በጣም አዝናንተኛል። ቆንጆ ነው። ምናልባት በቀጣው ዙር ስንገናኝ ከዚህ የተለየ ደግሞ ሌላ ነገር ይዘ እንደምትመጣ ተስፋ አረጋለሁ። መልካም እድል። ለኔ ብታልፍ አብረህም ቆይ፣ ደስ ይለኛል። ከታሪኩ ከምኑ ከምኑ የወደድኩልህ ነገር ጨንቆ አይደለም የሰራኸው፣ ዘና ብለህ ነው። በቃ ተዋህዶ ነው የሰራው። እንደዚህ ነው። ዘና ብለህ አንተ ሳትጨነቅ እኛንም ሳታስጨንቅ፣ ለሌላውም ለመንገር ስለፈለግኩ ነው። በጣም እናመሰግናለን። አንተ ዝናብ እየመጣ እኮ ነው። እኔ ዝናብ ይመታኛል። ቶሎ ና። ከብቶቼ ተበታትነዋል። ነዋል ሎ ሎ ሎ በዲዮ ሎ ሎ ሎ

የጉራጌ ቋንቋ ነው ራሱ። አንተ ራሱ በሱ ነው ምትን እሱ ካልቸር ውስጥ ነው ያለ። እዛ ካልቸር ውስጥ ነው ያለ። ኦኬ እሺ፣ እንዲገባችሁ ብዬ ነው ወደ አማርኛ ላመጣ የፈለግኩት። ያው በጉራጌኛው በዲዲዮ የሚለው ቃል የእረኞች ድምጽ እንጂ ኖርማሊ ፍች የለውም። እረኞች ለቡሬና ለጋሬ የሚገልጹት ፍቅር፣ ለሌሎች ሰዎችም የሚገልጹት ሰዎችን የሚጠሩበትና ሌላ። እሺ እሺ

ቆጭ ብለህ መስኮት ቆጣሬ ለሃሉ እኔ እንግዲህ ነው ወ እንግዲህ አላ አዎ፣ ይሄን እንቁላል እንቁላል የሚያክል አይን ይዘህ አላነበብክበትም፣ አገሬን አላየህበትም፣ ታሪክን አላወቅክበትም።

አሪፍ ነው። አቅም በጣም አሪፍ ነው። ጉልበት አሪፍ ነው። ይሄ የመጀመሪያው ዙር ነው። ከነጋ አልተነሳውም። የመጀመሪያ መጀመሪያ ነው ስነሳ፣ በጣም አሪፍ ነው። ቆንጆ ነው የሰራው። እንኳን መጣህ ነው የምለው እኔ። እንኳን መጣ፣ ተባረክ። ላስታ ቅዱስ ላሊበላ። ሰላምን ያብዛል። አሜን። እሺ ተጋግዘን እንሸኘዋለን ወደ ቀጣው ዙር